ሰላም እንዴት ናችሁ? ውዴ ቻናላችን ተካታዮች፣ በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ ማለት ነው። በዛሬው ቆይታችን ከዚህ ጋር የምታያቸውን ከሀ ጀምሮ እስከ ፐ ድረስ ባሉ ፊደላት ማለት ነው፣ እነዚህ የምታያቸውን ቃላት እንዴት የመሰረት ማየት እንችላለን የሚለውን አብረን ከኔ ጋር የምናየው ይሆናል ማለት ነው። ይህንን ትምህርት በኦንላይን በልዩ ገዛ መማር ለምትፈልጉ ማለት ነው፣ ከታች በማስቀመጥላችሁ ስልክ የገባችሁ በኢሞ በቴሌግራም እንዲሁም በዋሰብ ገብታችሁ ያነግሩ ማለት ነው። እንዲሁም የመጽሐፍ ቅዱስ ትምህርት ቅዳሜ ነል በነጻ እናስተምራለን። እሱን ትምህርት መከታተል ለምፈልጉ ዩቲዩብ ለቴሌግራም ሊንክ አለ። ከዛ በተጨማሪ ከታች በማስቀምጥላችሁ ስልክ እየገባችሁ እንድታናግሩን በክብር እጠይቃችኋለሁ ማለት ነው። ይህንን መሰል ቪዲዮ እንግዲህ ሁልጊዜ ስንሰራ እንደርሳችሁ ማለት ነው። ይህንን ቻናል ሳብስክራይብ ማድረግ አትርሱ። ሳብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫን አትርሱ ማለት ነው። ይህንን ቪዲዮ አቅም እንዲኖረው ሌሎች ሸር በማድረግ እንዲሁም ሀሳብ አስተያየታችሁን የገባችሁ ኮሜንት ላይ መጻፍ፣ ቪዲዮውን ላይክ ማድረግ እንድታበረታቱን እንግዲህ ባካውት ጠይቃለሁ። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በድጋሚ ባካውት ጠይቃለሁ። አብራችሁን ቆዩ። እንግዲህ እናንተ ዛሬ የመጀመሪያ እዚጋ ጋር ያለችውን ቃል ማለት ነው። እቺ ቃል ሁላችሁም ኮሜንት ሴክሽን ላይ የገባችሁ ጽፍልኝ ያላችሁ ማለት ነው። እንግዲህ ከዚህ ጋር የምታዩቸው ከሀጀምሮ ጀምሮ እስከ ድረስ ፊደላት አሉ ማለት ነው። በእነሱ ፊደላት ከዚህ ጋር ያሉትን ቃላት እንዴት ነው አወጥተን መጻፍ ምንችለው የሚለውን ከኔ ጋር አብረና ያለው ማለት ነው። እሺ የመጀመሪያው ሰ ስንል ከሰ ዘ ያለች ብ ስንል የበቤት ስድስተኛ በቦ ቢ ባ ብ አለች። ለ ስንል ደግሞ የለቤት የመጀመሪያ እዚህ ጋር አለች። ምን ላይ ማድረግ ሰብለ ሰብለ የሚል ቃል መሰርታለን። ቀጣይ ራ ስንል የረቤት አራተኛ ረ ሩ ሪ ራ አለች። በዛ ቀጣይ ሄ ስንል የሃ ቤት አምስተኛ ሀ ኡ ኢ ሀ ሄ አለች። ለ ስንል ደግሞ የለቤት ስድስተኛ ለ ሉ ሊ ላ ል ስድስተኛ ልሻል አንደ የማድረግ ማለት ነው። ራ ሄ ለ ራሂል ራሂል እንላለን ማለት ነው። በመቀጠል ስንል የቀቤት የመጀመሪያ እዚህ ጋር አለች ቀ ከዛ ለ ስንል እዚህ ጋር የለቤት የመጀመሪያ ቅድመ የናት ም ስንል ደግሞ የመቤት ስድስተኛ መ ሙ ሚ ማ ሚ ም ስድስተኛ አንድ ላይ የማድረገኝ ቃል ማለት ነው። ለ ም ቀለም ቀለም የሚል ቃል እናገኛለን። በመቀጠል ሰ ስንል የሰቤት የመጀመሪያ ሜ ስንል የመቤት አምስተኛ ቅድም ቁጥርናት ወደዚህ ጋ ሜ አለች ን ስንል ደግሞ የነቤት ስድስተኛ ነ ኑ ኒ ና ኒ ን ሰ ሜ ሰሜን ሰሜን እንላለን ማለት ነው። እሺ በመቀጠል

ርብቃ ርብቃ ርብቃ የሚል ቃል እናገኛለን እነሺ በቀጣይ አሁን ቀ ስንል የቀቤት ዚጋለች የመጀመሪያ ቀ በስንል የበቤት የመጀመሪያ ያለች እዚህ ቶ ስንል ደግሞ የተቤት ሰባተኛ ተ ቲ ታ ቴ ት ቶ ያለች እዚ ሶስቱ ጋር በመጣመር ቀ በ ቶ ቀበቶ ቀበቶ የሚል ቃል እናገኛለን። በመቀጠል ሰ ስንል የሳ ቤት የመጀመሪያ ሰ ላ ስንል ደግሞ የለ ቤት አራተኛ ይዝርሽላ ሳ ስንል ደግሞ የሰ ቤት አራተኛ ሰ ሱ ሲ ሳ ሳ እንደ ማድረግ ማለት ነው የሚል ቃል እናገኛለን። ሰላሳ ሰላሳ ሰላሳ የሚል ቃል እናገኛለን። በመቀጠል ሮ ስንል የረቤት ሰባተኛ እዚህ ጋል ሮ ቀጣይ ቤ ስንል የመቤት አምስተኛ ቤ ያለች እዚ ል ስንል ደግሞ የለቤት ስድስተኛ ል ላይ ማድረግ ሮ ቤል ሮ ቤል ሮቤል እንዳለ ማለት ነው። ቀጣይ ቅ ስንል ከቀቤ ስድስተኛ ቅ እዚ ያለች መስንል ከመቤት የመጀመሪያ መ መስንል ደግሞ ከመቤት ስድስተኛ መ ምን ማድረግ ማለት ነው ቅ መ- ምን ቅመም ቅመም እንዳለ ቀጣይ ሰ ስንል ከሰቤት የመጀመሪያ ሰ ባ ስንል ከበቤት አራተኛ ባ ይዛለች። ተ ስንል ደግሞ የተቤት ስድስተኛ ተ። እዚህ ከዚህ ጀምረን ስንመጣ ሰ ባ ተ፣ በዛ ቀለም ተከተለ ማለት ነው። ሰባት ለለ ማለት ነው። ቀጣይ ሸ ስንል ከሸቤት የመጀመሪያ ሸ ለ ስንል ከለቤት እዚህ ጋር የመጀመሪያው ያለ መ ስንል ደግሞ ከመቤት ቀድሞ ሰነት የመቤት ሳይ የመጀመሪያው ሁሉ የመጀመሪያው ፍሪል ነው። ሰማት ነው። ሸለመ ሸለመ ሸለመ እንላለን። በመቀጠል ተ ስንል ከሰቤት የመጀመሪያው ተ ቀጣይ ማስንል ማቤት አራተኛ ማ በተግሪ ቆመችው ሪ ስንል ደግሞ የረቤት ሶስተኛ ሪ አንድ ላይ ማድረግ ማለት ነው ተማሪ ተማሪ ተማሪ ይላል ማለት ነው በመቀጠይ ስ ስንል ከሰ ቤት ስድስተኛ ስ ሜ ስንል ከመ ቤት አምስተኛ ሜ ት ስንል ደግሞ ከተ ቤት ስድስተኛ ት ዘለች አንድ ላይ ማድረግ ስ ሜ ት ስሜት ስሜት እንዳለ ማለት ነው። ቀጣይ ሸ ስንል ከሸ ቤት የመጀመሪያ ሸ ይዝጋለች። ለስንል የለ ቤት የመጀመሪያ ያለች ለቆ። ቀጣይ ቆ ስንል የቀ ቤት ሰባተኛ ቆ፣ አንድ ላይ ማድረግ ማለት ነው ሸለቆ፣ ሸለቆ ሸለቆ እንላለን ከታይ በስንል የበቤት የመጀመሪያ በ ራ ስንል የራ የራቤት አራተኛ ራ ሪ ስንል ደግሞ የራቤት ሶስተኛ ሪ አንደ የማድረግ በ ራ ሪ በራሪ በራሪ እንላለን ማለት ነው በመቀጠል ረሀ ስንል ከረቤት የመጀመሪያ ረ ባ ስንል በቤት አራተኛ ባ ሺ ስንል ደግሞ ከሺ ቤት ስድስተኛ ሺ እንላይ ማድረግ ረ ባ ሺ ረባሽ ረባሽ እንላለን። ቀጣይ ቀ ስንል

ሄለን ሄለን ሄለን እንላለን። በተቀጣይ ስንል ፊሊ ስንል የለ ሶስተኛ ሊ ዲ ስንል የደ ሶስተኛ ደዱዲ ያ ስንል ደግሞ ሚዲያ ሙ ስንል የማ ሁለተኛ ሙ ገ ስንል የገቤት የመጀመሪያ ገ ሳ ስንል ደግሞ የሳ ቤት አራተኛ ሳ እንደማድረግ ሙ ገ ሳ ሙ ገ ሳ ሙ ገ ሳ እንላለን።

ጽ ስንል የጸ ስድስተኛ ዘለ ጸ እና ስንል ከነቤት አራተኛ ነ ኑ ኒ እና ያ ጸ ስንል ደግሞ ከተቤ ስድስተኛ ተ ቱ ቲ ታ ቴ ት አንዴ ወርማስ ነው። ጽናት ጽናት ጽናት ለለስ በመቀጠል እነ ስንል ከነቤት ስድስተኛ ን እዚህ ያለች ጋ ስንል የገቤት አራተኛ ገ ጉ ጊ ጋ ተ ስንል ደግሞ ቅድሜ ነበር ነው እዚህ ያለች ተ ስድስተኛ ተ አንድ የማድረግ ን ጋ ተ ንጋት ንጋት እንላለን። በመቀጠል ቀጣይ እንግዲህ የምናልፈው ሚ ስንል የመ ሶስተኛ መ ሙ ሚ ሚ እዛ ስንል የዛ አራተኛ ዘ ዙ ዚ ዛ እና ስንል ደሞ የእነ ስድስተኛ እዚህ ጋር ልሽነ አንድ ላይ የማድረግ ማለት ነው። ሚዛን ሚዛን ሚዛን ወይና ነው ባለን። በመቀጠል ቅ ስንል የቀበ ስድስተኛ ቀ ቁ ቂ ቃ ቄ ቅ ቀን ላለን። እመ ስንል የማይ መጀመሪያ እመ፣ ቀጣይ መ ስንል ደግሞ የመ ስድስተኛ እመ እንዳያመረግ ቅመም፣ ቅመም፣ ቅመም። ቀጣይ ት ስንል ተስነት የተ ስድስተኛ ት፣ ሁ ስንል። ይህ ሁለተኛ ሁ ተቀጣይ ስንል ደግሞ እዚህ ስድስተኛ ድጋሚት እንዴ ለማድረግ ትሁት ትሁት ትሁት ብለን እናነባለን ማለት ነው። እንግዲህ ወደ ቻናልሽን ቤተሰቦች ማለት ነው። ዛሬ ከዚህ ጋር ከመጽፎት ኮሜንት በተጨማሪ ማለት ነው አንድ ቃል ተደገማ የተጻፈች አንዲት ቃል አለች ማለት ነው። እሷን ቃል እንግዲህ የሚያውቅ ማለት ነው ሽልማት ይኖረዋል። እሷን ቃል ኮሜንት ሴክሽን ላይ ይገባችሁ ተሰውኛላችሁ ማለት ነው። በተጨማሪም እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ወይም ይሄን ቪዲዮ ለመጀመሪያ ጊዜ የምታየው ይሄንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። እንዲሁም ሁሌ የምንለቃቸው ቪዲዮዎች እንዲደርሳችሁ ማለት ነው የደወል ምልክቷን መጫን አትርሱ ማለት ነው። በተጨማሪም ይሄንን ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁን አትርሱ። ይሄንን ትምህርት በልዩ እገዛ በኦንላይን ማለት ነው መማር ለምፈልጉ በግልም ሆነ በግሩፕ እናስተምራለን ማለት ነው። ስለዚህ ይህንን ትምህርት በግላችሁ ሆነ በግሩፕ መከታተል ለምትፈልጉ ከታሽ ማስቀምጥላችሁ ስልክ ይኖራል። በሱ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ማናገር ሲያላችሁ ገብታችሁ ማለት ነው። በተጨማሪም የመጽሐፍ ቅዱስ ትምህርት ቅዳሜ ነው፣ በነጻ እናስተምራለን። እሱን ትምህርት መከታተል ለምትፈልጉ በተጨማሪ የዩቲዩብ ቪዲዮቻችን ላይ የቴሌግራም ሊንክ አለ። በሱ ከመግባት ከታሽ ከተሽ ማስቀምጥላችሁ ስልክ ይገባችሁ በኢሞ በቴሌግራም እንዲሁም በዋትሳፕ ከፍታችሁ አናግሩን ማለት ነው። እንዲሁም በትምህርቱ ዙሪያ ሀሳብ፣ አስተያየት ካላችሁ ወይም እንዲሰራላችሁ የሚፈልጉት ቪዲዮ ካለ እየገባችሁ አናግሩን ወይም ኮሜንት ሴክሽን ላይ አሳውቁን ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ